ሩታ እንዴት ነው የምታየው? ፋሚሊ ሩታ እንዴት ነው የምትመለከተው? አብርሃምን። እንዴ እያያችሁ ነው? እያያችሁ ነው? እንዴት እያየችው እንዳለ እንዴት በስስት እያየችው እንዳለ፣ የምሬን እኮ ነው። በቃ አይኗ እየቀላወጠ ነው ነው እምላችሁ። በጣም ነው። አላቅም አላቅም ግን እኔ ከማየው እኔ ከማየበት አንግል በጣም ነው የናፈቃል። የምሬ ነው። በጣም ነው የናፈቃል። እርግጠኛ ነኝ የምነግራችሁ አይኗ ያስታውቃል ፋሚሊ፣ አይኗ ያስታውቃል። እሱም ጋር ያለው ነገር ደግሞ ዳር ዳር እያሉ ነው። ዳር ዳር እያሉ ነው ፋሚሊ። የሆነ ሪቫኑን የሚበጥስላቸው ሰው ከሌለ ከባድ ነው። ብቻ እሺ፣ አሪፍ ነው፣ ቀጥሉበት። እንደዚህ እንደዚህ ቀጥሉበት፣ ሌላ ሰው ሳታስገቡበት ማላችሁ፣ ሌላ ሰው ሳይመጣ ምናምን እንደዚህ እየተገናኛችሁ ብታወሩ፣ እርግጠኛ ቀስ እያላችሁ ነገሩን ወደ ጎን ማድረጋቸው አይቀርም፣ ወደ አንድነት መምጣታቸው አይቀርም። ትናንትና ከትናንትና ወዲያ ፈርምልኝ አትፈርምልኝ ነበር ፋሚሊ እዚህ ላይ ስናየው የነበረው። አሁን ግን አሁን ግን ያ ነገር ቀርቶ ፈገግታ ምናምን ነገር ሼር እየተደራረጉ ነው ምናምን ነገር፣ ደስ ይላል። ይህ በጣም ትልቅ ትልቅና ትልቅ ነገር ነው። የምሬን ነው። ከዛ ሙድ ወጦ እንደዚህ አይነት ነገሮችን ማድረግ መቻላቸው ራሱ በጣም ትልቅ ነገር ነው። ስሜት ዋቀው ግን ደስ ይለኛል። ለምን ምን አልከኝ? ኦረዴ መጣሁት ናፍቀሽኝ ነው አልኩሽ። ያሳይ ይቻላል ይቻላል። እንደዚህ በስነ ስርዓት ሳታሽ መሆንም ነው ሳታሽ መሆንም ነው፣ ቅኔ በማይመስል ነገር በቃ። ሩትዬ ናፍቀሽኝ እኮ ነው የመጣሁት። እንዴት ያለ አንቺ ምናምን በደንብ በስነ ስርዓት ማለት ያለብን ነገር ታውቃለህ፣ ሪል የሚሰማን ፊሊንጉን መናገር ነው እዚህ ላይ ያለብን። እንደዛ እንደዛ ነው በቃ፣ ከውስጥ ያለውን ነገር በዝነ ስርዓት አውጥተ መናገር ተመናገር መቻል አለብ ለእሷ በዚህ ሰዓት፣ ካለበለዚያ በታሪክ የማይሆን ነገር ነው። አንተ መሸነፍ አለብ አሁን በዚህ ሰዓት። የእሷን ስሜት ነው ማዳመጥ ያለብ፣ የእሷን ስሜት ነው እሷ ስሜቷ መረበሽ መቻል አለበት ብዬ አላስብ። እርጉዝ ነች፣ የተወሰነ ቀናት ነው የቀሯት ቀናት ነው የቀሯት ፋሚሊና፣ በማንኛውም ሰዓት ሊፈጠር የሚችል ነገር ነው ምጧል ይመጣ ይችላል በዚህ ሰዓት። ስለዚህ ጥሩ ስሜት እንዳይሰማት አንተ የተቻለን መጠን ማድረግ መቻል አለብ። ሲቀጥልም ደግሞ የሆነ ደስ ብሏት ደስ ሁሉም ነገር ተስተካክሎ አንተም ልጅን እሷም ልጇን የምትቀበሉበት ጊዜ ነው መፈጠር ያለበት። ስለዚህ በትክክል የሚሰማን ውስጥ ላይ ያለውን ነገር በሙሉ መናገር ነው በቃ ፊት ለፊት ምንም ሳይደባብሱ ምናምን ነገር በስነስርዓት ፊት ለፊት አስቀምጣ፣ እንደዚህ ፊት ለፊት እንዳለች አይና አይኗን እያየች ነው፣ አንተም አይን አይና አይኗን እያየህ መናገር ነው። አለቀ መናገር ነው። ሌላ ምን አያስፈራ አያስፈራም። ስንት ጊዜ አብራችሁ ስንት አመት አብራችሁ ናቸው አሉ ስንት ነገር እኮ ፕሮሰስ አልፋችሁ ነው አይደል? ለአሁን ለደረሳችሁበት የበቃችሁት። ስለዚህ ይሄ ነገር ላንተ ኖርማል ነው ላንተ ኖርማል ነው። ከፈለገው አባቴ ናፍቄህ ናፍቄህ ደነገጠች። በፊት ያሳለፍነው ነገር አለ። በፊት ያሳለፍናቸው ሁኔታዎች አሉ እና አሁን ደግሞ እንደዚህ አይነት ሁኔታ እዚህ ጋ መገናኘት ለእኔ ጥሩ አይደለም። አሁን ያለንበት ሁኔታ አንተን ያስደስታል? አንተን ያስደስታል? ደስተኛ አያስደስተኝም። አይ አስደስተኝም። አይ አስደስተኝም። ምኑም እያስደስተኛ ህይወት ያለ አንቺ ባዶ አብኛለች ህይወት ሁሉም ነገር በቃ ያስጠላል እኔ ጋር ያለው ነገር በሙሉ በጣም ነው የሚደብረው በቃ ህይወቴ ተበለሻሽተዋል ምናምን ነገር በላት እስኪ እንደዚህ እንደዚህ በላት እስኪ እንዲ ኧረ አብርሽ አብርሽ ነቃ በል አሁን ነቃ ደንገጥ የማያ ሰዓትህ ነው ነቃ የማያ ሰዓት ነው አሁን እንደዚህ ተቀዶልሳለ እኔ በኋላ የለውበትን ፋሚሊ የምሬ ነው አብርሃም የምትሰማ ከሆነ አሁን ክፍተት አግኝተሃል ክፍተት ስላገኘ በዛ ክፍተት መግባት መቻል አለብህ መግባት መቻል አለብህ። ኢሚዲየትሊ ውሳኔ ላይ ነው መድረስ ያለብህ። እንደዚህ ብለህ ሩታን በቃ የሆነ ልቧን መብላት ማሸነፍ መቻል አለብህ። የምሬ ነው። ማሸነፍ መቻል አለ የምፈልጋት የምታፈቅራት ከሆነ ወደፊትም አብረህ እሷ ጋር ከሆነ መሆን የምትፈልገው እንደዚህ ነው ማድረግ ያለብህ። በቃ ማሳሪያ ያደረግም አያችሁ አይደለ? አንዳንድ ጊዜ ማለት ነው የማትፈልጉትም ህይወት ውስጥ ሲሆን ቢሆን ትገባላችሁ። የማትወጡት ችግር ውስጥም ቢሆን ትገባላችሁ። አንዳንድ ጊዜ ግዴታ ነው ግዴታ ነው። ትናንትና እናቷ የመከረቻትን እያንዳንዷን ነገር ጭንቅላቷ ውስጥ አለ ፋሚል፣ ጭንቅላቷ ውስጥ አለ። እናም ደግሞ እናቷን ማሳዘን አትፈልግም፣ እናቷን ማስከፋት አትፈልግም። የፈለገ ነገር ሊሆን ይችላል፣ የፈለገ ሊበድላት ይችላል አብራ፣ ነገር ግን አሁን ከእሱ እንዲመጣ ደግሞ ይጠበቅበታል። እሱ ይቅርታን እንዲጠይቅ በተደጋጋሚ እንደዚህ ላግኝሽ ላግኝሽ እያለ ምናምን ነገር ናፈቅሽኝ ምናምን ነገር እያለ መጎትጎት ደግሞ የእሱ ፋንታ ነው የሚሆኑ፣ ፋሚሊ ከዚህ በኋላ የእሱ ፋንታ ነው የሚሆኑ። ያንን የሚያደርግ ከሆነ እርግጠኛ ነኝ የምነግራችሁ ሩታ ሁሉንም ነገር ሰርዘዋለች፣ ትተዋለች፣ ትተዋለች። ፋሚሊ ምክንያቱም እንደዚህ እንደዚህ አታዩም ነበር፣ ፈገግ ስትል እሷ አታዩም ነበር ፋሚሊ ይሽ ነው። አይ ቀልድ ተጀመረ ማለት ቀልድ ተጀመረ። በቃ ሁለቶችም ጋር የሆነ ስሜታቸው በግልጽ እየታየ ነው። የምሬ ነው። ሁለቶችም ጋር ያለው ስሜት እየታየ ነው በግልጽ። ምክንያቱም ከዚህ በፊት በነበሩትን ቪዲዮዎች ስትመለከቱ ምን አይነት ሲቹዌሽን ውስጥ እንደነበሩ ትረዳላችሁ። አሁን እንደዚህ አይነት ንግግሮች፣ እንደዚህ አይነት ቀልዶች ምናምን ሲቀላለዱ ያ ሁሉ ነገር እንዳለፈ ነው ፋሚሊ። የምሬን ነው በጣም ትልቅ ተስፋ ነው እያየን ያለ ነው። እና ቀጥሉበት፣ ሂዱበት፣ ሂዱበት የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። ለሁለቱም ነው፣ ይመለከቱታል፣ ይመለከታል፣ ያዩታል ፋሚሊ። እርግጠኛው ነኝ ነግራችሁ ይመለከታል። ጻፉላቸው። ዝብ ፍም ሰላም ሰላም ውድና የተከበራቸሁ ዩትብ ቻናል ተከታታዮች እንደምናላችሁ እንደምንቆያችሁልኝ ሁሉ ሰላን ያለውላችሁ። ዛሬም ተመልሼ ከች ብይላቸሁአለሁ። በዛ ቪዲዮ ለየት ያለ ቪዲዮ ተፈጥሯል። እሱም እናየዋለን ረን እናየዋለን አብረን ይህን ቪዲዮ እየተመለከታቸው አብርሽእና ሩታ ይታረቃሉ ምትሉ ሰዎች ላይክ እያደረጋቸው ኮሜንት ላይ ደግሞ ይታረቃሉ እያላችሁ ልኝ ፋሚሊ ያዩታል፣ ይመለከቱታል ለሁለቱም መልክላቸው ለሁለቱም ነምልክላቸው ይመለከቱታል። ቀጥታ ወደ ቪዲዮ እናልፋለን ፋሚሊ። አሁን እዚህ ላይ የቀጠራት በዋነኝነት ትውስታ ለመቀስቀስ የሆነ የሆነ ፊሊንጉ በቃ የሆነ ናፍቀው እንደመጣች ግልጽ ነው፣ ግልጽ ነው ፋሚሊ። ምክንያቱም ባትናፍቀው እሷን ሁለታቸው ሚሞሪ ያለበት ቦታ ላይ አይቀጥራትም ነበረ። ገብቷችኋል አለ ፋሚሊ። አሁን አብርሃም አንድና አንድ ነገር ማድረግ አለብህ። የትናንትነውን ቪዲዮ በደንብ ተመልክቶታል። አይታችኋል፣ እናንተም እናቷ ምን እንዳለች ሰምታችኋል። በደንብ ያንን ቪዲዮ እሱም አይቶትን የመጣው ዛሬ ፋሚሊ። የምሬ ና ምነግራችሁ በቅርቡ አዲስ ነገር ትሰማላችሁ፣ ታያላችሁ፣ ታያላችሁ ፋሚሊ። ይሄ ልጅ ያስታርቃችኋል፣ ቤተሰቦቻቸው ያስታርቋችኋል። ፋሚሊ አሁንም ቢሆን እዚህ ላይ የምናየው ነገር እያንዳንዱ ነገር የምሬ ነው ሁለቶችም ጋር ሁለቶችም ጋር ትክክለኛ ፊሊንግ እንዳለ እስካሁን ድረስ ሊረሳሱ እንዳልቻሉ የሚያሳይ በጣም ብዙ ነገር አለ። እሱን አብረን እንመለከታለን። ተመልከቱ። ወደ መጨረሻ ደግሞ የማሳያቸው ወሳኝ ነገር አለ። እሱን አብረን እንመለከታለን። ይሄ ቦታ ላይ ስንቅን ቆመሽበታል። እሱ ነገር ሰውና ሁለም ገብቶታል፣ ገብቶታል። አለቀ። እዚህ ቦታ ላይ የቀጠራት በምክንያት እንደሆነ ገብቶታል ገብቷታል ጥንቀቃ ነው የገባት። ፋሚሊ አሁን እዚህ ላይ ሩታን እኔ ከምመለከታት ማለት ነው ከዚህ በፊት አብርሃም ጋር ስትገናኝ የሆነ ኮስተር ብላ ነው የምትገናኘው። በቃ የሆነ ሌላ ፊት ላለማሳየት ትሞክራለች። አሁን ግን እዚህ ላይ ፋሚሊ ፈገግ እያለች የሆነ ነገሩን ለመተው በቃ የትናንት ነው ንግግር፣ የትናንት ነው የእናቷ ምክር ሳይሰራ አልቀረም። ፋሚሊ የምሬ ነው ሳይሰራ አልቀረም። አብርሃም እድልህን አሁን መሞከር መቻል አለብህ። አሁን ካልሞከርክ መቼም እድል ልትሞክር አትችልም። አባቢ ከዛ እዚህ ማለቱ ይቅርብህና የልጅህን እናት ጠበቅ ብታደርግ ይሻላል። ይሻላል በጣም ብዙ ነገር አብርሃም ላይ እየተወራ ነው። እኔም ማመን ከብዶኛል። ነገር ግን ምንም አይጠቅምም? ምንም አይጠቅምም መዛ እንደዛ ምንም አይጠቅምም። አባቴ እሩታ ነች ሩታ ነች። ለአንተ ልትጠቅም የምትችለው እሩታ ነች። አትወላውል አትወላውል። አሁን ዝም ብለህ ሩታን ለመሰማመጥ ብትሞክር ይሻላል። ሌላውን ነገር እርግፍ አድርገህ ትተህ ሩታ ጋር ፎከስ ብታደርግ ይሻላል። አሁንም እያደረገ ያለውን እሱ ነው እሱ ነው የቀጠረበት ቦታ ብቻ ሀሳቡን ይገልጻል። ፋሚሊ ሀሳቡን ይገልጻል። እሺ በፊት ያሳለፍነው ነገር አለ፣ በፊት ያሳለፍናቸው ሁኔታዎች አሉ እና አሁን ደግሞ እንደዚህ አይነት ሁኔታ እዚህ ጋር መገናኘት ለእኔ ጥሩ አይደለም። አሁን ያለንበት ሁኔታ አንተን ያስደስታል? አንተን ያስደስታል? ደስተኛ ደጋግሜ እኮ ነገር እልሻለሁ፣ አያስደስተኝም፣ አያስደስተኝም፣ ምኑም እያስደስተኛል። ህይወት ያለ አንቺ ባዶ ሆና አብኛለች። ህይወት ሁሉም ነገር በቃ ያስጠላል። እኔ ጋር ያለው ነገር በሙሉ በጣም ነው የሚደብረው። በቃ ህይወት ተበለሻሽቷል፣ ምናምን ነገር በላት እስኪ። እንደዚህ እንደዚህ በላት እስኪ እንዲ፣ አራብርሽ አብርሽ ነቃ በል። አሁን ነቃ ደንገጥ የማያ ሰዓትህ ነው ነቃ የማያ ሰዓትህ ነው። አሁን እንደዚህ ተቀዶልሳለ። እኔ በኋላ የለበትን ፋሚሊ፣ የምሬን ነው። አብርሃም የምትሰማ ከሆነ አሁን ክፍተት አግኝተሃል። ክፍተት ስላገኘ በዛ ክፍተት መግባት መቻል አለብ መግባት መቻል አለብን። ኢሚዲየትሊ ውሳኔ ላይ ነው መድረስ ያለብን። እንደዚህ ብለህ ሩታን በቃ የሆነ ልቧን መብላት ማሸነፍ መቻል አለብህ። የምሬ ነው፣ ማሸነፍ መቻል አለብህ። የምትፈልጋት የምታፈቅራት ከሆነ ወደፊትም አብረህ እሷ ጋር ከሆነ መሆን የምትፈልገው እንደዚህ ነው ማድረግ ያለብህ። በቃ እውነት ግን አምሮብኛል፣ አምሮብሻለሁ። የሚገርም እኮ ነው። እኔ እኮ ፋሚሊ አንዳንድ ጊዜ ማለት ነው ለምን እንደሆነ አላቅም በፍቅር ውስጥ ኢጎ የሚያወረው ለምን እንደሆነ አላቅም። እልክ እልክ እኮ ነው እንጂ ልባቸው በስነ ስርዓት እንደዚህ መግጠሙ ያስታውቃል። ያስታውቃል ፊት ለፊት የምሬ ነው ያስታውቃል። እሱም እሷም ከምትናገረው ካስተያየቷ፣ እሱም ካስተያየቱ በቃ የሆነ የሆነ በቃ የሆነ ኃይል አለ ገብቷቸዋል። እነሱን አንድ እያደረጋቸው ያለ በዚህ መሀል ውስጥ ግን እልካቸው አልሸነፍ ባይነታቸው እኮ ነው። እዚህ ላይ እያወር ያል ገብታችኋል እንጂ እዚሁ ጋር ሁሉም ነገር እኮ እዚሁ ጋር የሚያልቅ ነገር ነው፣ የሚያልቅ ያ ሁሉ የተነጋገሩት ክፉ ደግ ምናምን ነገር እዚሁ ላይ አልቆ መቋጫ ነበሩ መቋጫ ነበረ ፋ የምሬ ነው መቋጫ ነበር። አበጋዝ ግን አልተረዳው፣ የምሬ ነው አልተረዳው። ዝቅ ካልክ የምሬ ነው ሰው ያከብራል። ዝቅ በል ዝቅ በል የምሬ ነው። የትኛው ክብር እንዳይቀንስብን የትኛውም ክብር ሊቀንስብ አይችልም፣ አንተ ዝቅ ስላልክ የምሬ ነው። ሩታን መቼም ቢሆን አታጣትም ዝቅ ካልክ። ስለዚህ እንደምንም ብለህ ወጣህም ወረድክም ሩታን የግል ማድረግ መቻላል። አሁንም ያንተነች ወደፊም ያንተ ነው የምትሆን፣ ዝቅ ምትል ከሆነ አጉል ባህሪን እዛ ትተህ ምናምን ነገር ወደ ሩታ የምትመለስ ከሆነ ማለት ነው። ስለዚህ ይህን ነገር በደንብ እሰብብ በደንብ ስብ። እንደ ዌልካ ምንጣፍ ትርገጥ፣ ከፈለገች ትርገጥ። ከፈለገች ግን አንተ ዝቅ ብለህ በቃ እሷን እስኪ ያስተቻት። እኔ ዝቅ ብያለሁ፣ እሷ ዝቅ አልልኛለች ብለ ብለህ እስኪ አንተ እሷን እስኪ ያስተቻት። ከቻልክ እስኪ እንደዛ። ግና ይህን ነገር አትፈልግም። ዝቅ ማለቱ ይከብዳል። ይህን ደግሞ ካላደረክ ደግሞ አይሆንም። በቃ ሩታን ማግኘት የማይሆን ነገር። ዝም ብሎ እንደዚህ ከላይ ከላይ ባሽሙር መነጋገር ሳይሆን ግልጽ ግልጹን ማውራት ደግሞ ትልቅ ነገር ትልቅ ነገር ነው። እንደነገርኩ ከዚህ በፊት ቃል ስለገባሁልህ ያው የወልድበት ጊዜ እርግጠኛ ለመሆን ፍላጎቱ ካለ ወይም እዚህ የሚሆን የምትሽል ከሆነ አብረን ቼክ ማድረግ እንችላለን። አያችሁ፣ ጥለኸኝ አትሂድ፣ ጥለኸኝ አትሂድ፣ በቃ ከጎኔ ብትሆን በዚህ ሰዓት በጣም ደስ ይለኛል፣ ነው ያሏትን ነገር ነው እዚህ ላይ እየተገበረች ያለችው የምሬን ነው። ቤተሰቦቿ በደንብ ነግረዋታል፣ ፊል አድርገዋለች። ስለዚህ በዚህ ሰዓት ጥለኝ ባትሄድ ደስ ይለኛል፣ ሩታ ያለቻለችው እንደዛ። አበጋዝ አሁን ጥላት ከሄድክ ይደብራል። የምሬን ነው ይደብራል። እንዴ እንደዚህ እየተባልክ በጭራሽ አትሄድም ነው። እርግጠኛ ኧረ ወይኔ ተቆራረጠ እኮ ድምጿ፣ ፋሚሊ። የምሬን ነው ተቆራረጠ ድምጿ እየሰማችኋት ነው? እንዴት አይነት እንዴት እያወራች እንዳለ። የምሬ ነው። የሆነ ከሰው ፊት ኦዲየንስ ፊት ሆና ነው እንጂ እሪ ብትል ደስታዋ ነው። የምሬ ነው። ይህንን ካሜራ ጥፍት እስኪ አናግራት፣ ቁጭ አድርጋ አናግራት። የምሬ ነው። አናግራት፣ ትነግራለች ሁሉንም ነገር ታወራለች። ታወራለች፣ ከምሬንም ነገር ታወራለች። የእጁን ያገኛለች ሰው ዋናው ተስፋ ማየትም ትልቅ ነገር ነው። የምሬ ነው። ከዛ ጭቅጭቅ ከዛ ስንትና ስንቱ ውጥንቅጡ ከወጣው ነገር ራሱ ጫፍ ከደረሰው ትዳር አሁን ላይ ያለበት አቋም የተሻለ ነው። ከበፊቱ የተሻለ ነው። አሪፍ የሆነ ቦታ ላይ ነው ያለው። ስለዚህ ሰው እንግዲህ የሚታረቁ ይመስለኛል። በቅርቡ አዲስ ነገር እንሰማለን፣ አዲስ ነገር እናያለን። ወደ በፊት ማንነታቸው ይመለሳለሁ ብዬ ተስፋ አደርጋለሁ። ሰው እንግዲህ ዛሬ ቪዲዮ ይህን ይመስል ነበር። እስካሁን ከተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። የኔ ውድ ናንቆ ዩቲዩብ ቻናል ቸኮሌት እንዲሁም ማሼ የሆናችሁ ቤተሰቦቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ ባይ።